ኡስታዝ ግን እኔ አንተ ስትሰለም ባይኖሮ በቃ ገራሚ ነበረ። እስቲ ትንሽ ነገር ኡስታዝ በኋላ ዋና ዓላማ ይም ኢላማ ይም የነበረው አንድና አንድ እስልምናን ማኮላሸት ነው የምፈልገው የነበረው። አጠፋለሁ ብዬ ብ የተነሳሁት ለአራት ነበረ ራሱ የተነሳ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንትና ኦንሊ ጂሰስ ለአራት ሆነን እስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረ ድራሽ ከኢትዮጵያ ምድር ድራሽ አባቱ እናጠፋለን ብለን ነበር የተነሳ ነው የነበረው ማለት ነው እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናም ብዬ አላምንም አለ። ለምን እንደዛ አልክ? ምናም እንስለው ሸራሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። ኡስታዝ ግን አንተ ስትሰለም ባይኖሮ በቃ ገራሚ ነበረ።

ሲያንቀለቀለኝ ምንድን ነው እንደዚህ አይነት ነገር ያስገባኝ ማለትም፣ ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ፣ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ አስራ አንድ ዓመት አካባቢ ላይ ነው አስራ አንድ አስራ ሁለት ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር። በዛን ሰዓት ኢትዮጵያ ውስጥ ነው ኡስታዝ አዋይደር ነው ኡስታዝ ሀምዛ የሚባሉ አሁን ኡስታዝ ማመር ከድር ምትላቸው ማለት ነው። ሌሎችም ሌሎችም ነበሩ በወቅቱ በጣም በትልቁ ስራ ይሰራ ነበር። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ በአንድ ቀን አዳሜ ሁሉ እየሄዱ አምስት መቶ ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ጉሩብ ተፈጥረዋል። ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ኦንሊንሰስ አራቱም ያለበት ጉሩፕ ገባን፣ ስራ መስራት ጀመረን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው፣ እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናም ብዬ ከደንኩት በቃ፣ አያገባኝም ስለ ቁርአን ምናም ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ። ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምን ጠራራው የነበረው በወቅቱ በጣም እጠይቃለው። ባይብል ኦሪጂናል አውቶግራፊ የለም። ባይብል የማኑስክሪፕት ዲፈረንስ አለው፣ ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካነስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ አምስት ሺህ ስምንት መቶ የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቅላላ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ፣ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ሥራዬ። ታገልኩኝ። እንደዛ ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው፣ ሌላ ነው ውስጤ ነበረው። በቃ ትግል፣ ትግል። ቤተሰብ የምላርገው ጎረቤቶቼ የምላርጋቸው ጓደኞቼ የምላርጋቸው አብረ አደጎቼ የምላርጋቸው ምንድን ነው እንዴት ነው ማረገው ይሄ የክላስሜቶቼ ምንድን ነው ምለው ከዚህ በኋላ ወይ አግኖቲስት አለውንኩኝ ወይ ኤቲስት አለውንኩኝ ዝም ብዬን ተባክናለሁ ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ጁራት መራፍ 49 ቁጥር 13 ላይ አረሰውም እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል ወይ ኔ የሚናገረው አላህ ነው ማለት ነው እኛኮ አላህ በቁራን ውስጥ ተናግሮ አያውቅም ሲል ነበር የነበረው ቁርአን ያላ ንግግር ነው፣ ሰውኛ ዘይቤ አነበብኩት። አነበብኩት አምስቴ ነው ከጫፍ ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ አስሬ አንብቤዋለሁ። ለዛውም ተውት፣ ሌሎቹ ሌሎቹ በእንግሊዝኛ ያነበብኳቸው የዕብራይስጥና ግሪክ የሞከርኩት ምናምን ተውት፣ በአማርኛ ብቻ ነው የምነግራቸው። ቁርአንን አምስት ጊዜ በአማርኛ ከጫፍ እስከ ጫፍ ከስሎት ፋቲሃ ጀምሮና ስሎት ናስ አምስቴ አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ፣ የተፈተንኩኝ ምን ነው ባላወቅሁ ምን ነው ባላወኩት፣ ቁርአንን በቀረብኝ፣ ምን ነው ሙስሊሞችን እያወኳቸው ስለ እስልምና በውጪ አርካኑን እስላምና አርካኑን ኢማን እያልኩኝ የተሰማኝ፣ አረፌ ብቀመጥስ ለቆ አይለቅም። እራሱ አሁን ቃል ስትናገር አንድ ነገር ነበር ዝም ብሎ ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቀዬ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል፣ እነዚ ካዱ ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል፣ እንደሚያሸንፍ አይተናል። የብዙ ሰዎችን ሕይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል፣ እመኑኝ፣ የጊዜ ጉዳይ ነው። ቃል ቃል፣ ምንም ነገር ብታደርግ እኔ እንትን አላትን፣ እንኳን ተዋት ቃልና፣ ትንሿ ትንሿን አሁን በቅርብ ቀን ማናገር ጀምር ያለውን ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ ልሃም ይሁን ምን ይሁን አላውቅም። አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛው ትሳደባለች ምናምን አሉኝ። እኔ አሁን አሁን ላይ ተውኝ። ትንሿ ትንሿ የምትባለው አሁን አሁን ቤቷ በተበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው ኢንሻአላህ። ብዙ ሰዎች ነጻ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው አሁን ቃል በትሏት የኢየሱስን አምላክነት ከጂ ምናምን ነገር በኢየሱስ ምናምን ልትላችሁላት ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው መነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር፣ በይሉንታ ውስጥ ተሸማቀው ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዘ ጉዳይ አይደለም፣ ፖለቲካ አይደለም እዚ የተቀመጥነው ነው ወይም ደግሞ ቢዝነስ ማኖነን ስለ ቢዝነስ አይደለም እያወራን ያለነው እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃንም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ካላ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም። በዚህ አይነት ጉዳይ ሌላ እንደዚህ እንደዚህ የሙድም አይደለም ፎሎው ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት፣ በቆሎ ተክላችሁት አመት ግንትም ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላ ኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነጻ እንድትሆኑ ነው። አይደለም ሩቃት ይሉ ቃል አጠገብሽ ዘመድሽ እምታውቂው ጎረቤትሽ ሄደሽ ለጠይቂው አልጋ ላይ ሆኖ ቢያካስት በታገኘው ውስጤ ሰላም አይኖረውም። ትታመም ያለሽ አብረሽ ሰዎች ገሃነም ይገባሉ። ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባለን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን እኛ ያየነውን ብርሃን እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችንን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ያልኩት የሆነ ሰዓት ላይ ባላቀው ይሻለኝ ነበረ። ቁርአንም ባላቀው ማውቄ ግን ውስጤን እንትና አለ። በቃ ብዙ ነገር እናሳጣው። ቤተሰቦቼን አጥቼበታለሁ። ጓደኞቼን ጓደኞቼን አጥቼበታለሁ። አንተ ዲን ኢስላም እያነበብኩኝ የደበደብኩኝ ይመጣና እደበድባለሁ። ዋና ዓላማዬም ኢላማዬም የነበረው አንድና አንድ እስልምናን ማፈላሸት ነው። ፈልገው የነበረው አጠፋለሁ ብዬ ብይ የተነሳሁት ላራት ነበረ የተነሳ ነው። ኦርቶዶክስ፣ ካቶሊክ ፕሮቴስታንትና ኦንሊ ጂሰስ ለአራት ሆነን የቀስልምና ከምድረገጽ እናጠፋዋለን ብለን ነው የምናስበው የነበረው፣ ወገን ድራሽ ከኢትዮጵያ ምድር ድራሽ አባቱ እናጠፋለን ብለን ነበር የተነሳን የነበረው ማለት ነውና፣ ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮርጆ ነው ምናምን ብዬ አላምንም። ምንም ማለት ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለው። ይሄ ነገር እንዴት እንዴት ቁርአን እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም ግን ኮርጆዋል የሚል ነገር አይደለም። ከሆነ ነገር አላጣ የለቃቀመው ነገር ቢሆን እንደዚህ እንደዚህ ጠንካራ ነገር እንዴት ይፈጠራል? በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረው ሁኔታ ተሰርቷል። ግን አንድ ሺህ አራት መቶ ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረት ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ ሊዋጉት የመጣው የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰውዮችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም። አሁን ለእናንተ የተገረማችሁት ኢንሻላህ፣ እውነት አንድ ሰው ውስጡና ውጪ አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ እስልምና፣ ንሳደባለው፣ እቃወማለው፣ ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጭና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው ኢንሻላህ። የሆነ ሰው ቀን ከሌሊት የሚሳለፍ ሰው የነበረ ሰው አታውቁትም። ልቡ ውስጡ ምን እንዳለ አታውቁ። ውስጡና ውጫው እንደነስ ሰው ነው ሳይቀር ሲቀር፣ አላህ የውስጥን ነው የሚመለከተው የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ። አቶስን ላላስጡ በቃ አላህ ሂዳያ ብላችሁ ይስጠብላችሁ። ተውት ተሳዳቢውን ኢንሻአላህ ይሄ ነው ያለው ነገር። ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል እኛ ጋር ለሙስሊም ተመሳስለው፣ ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት የመካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሽ እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር የሆነ እስልምና ከምድረገጽ መጥፋት አለበት ብሎ ዘጠኝ ጊዜ ጦርነት አድርገዋል። ተሸንፈዋል ግን ባዛንታይን ኤምፓየር ገና በእንጭጭነቱ ደረጃ አጠፋለሁ ብሎ አወከር ሲዲቅ ከሊፋ በነበረበት ሰዓት ላይ መቶ ተሸንፈው ሄደው ሲያቅታቸው፣ በሀሳብ ሲያቅታቸው የመዲና ውስጥ የነበሩ ባኑ ቁሬዛ የሚባሉ አይሁዶች፣ የመካ ቁረሾች ይህንን ብርሃን ለማጥፋት ሞክረዋል፣ አልቻሉም። ስላልቻሉ ነው መጨረሻ ላይ ጦርነት የገጠሙት። ጦርነቱም የመጣው በኋላ ለጃሃድ የሚባለው ኮንሴፕትም የመጣው ከዛ አንጻር ድንበር ስላለፉ ነው። ድንበር ካላለፉ እንዳታልፉ ነው የሚለው ቁራን ይህንን ነው ስለዚህ አሸናፊ መጽሐፍ በመጣላቸው ጊዜ ላይ እነዛ የሚኮሩት ምንድን ናቸው ጠፊዎች ናቸው ነው የሚለው። እነዛ የካዱት ሱረቱ ፎሲላት መራፍ አርባ ነቁጥ ረባ ያዟት ይችን ነገር ክርስቲያኖች ዝም ብሎ አይነት መጽሐፍ አይደለም። እነዚያ በቁርአን እርሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉ ጠፊዎች ናቸዋል። አሸናፊ መጽሐፍ ደጋግማችሁ ጻፉልኝ፣ አሸናፊ መጽሐፍ ብላችሁ የሚያሸንፍ ነው። ልብ መማረክ የሚችል ነው። ሊዋጉ የመጡትን ብዙዎችን ማርኮ ቁጭ አድርጓል። ይሄንን ነው። ኡስታዝ፣ አይ ጥሩ ነው። እኔ በጣም ገርሞኝ ነው፣ በጣም ኢሞሽናል ሆኗል። ለምን እንደሆነ አላውቅም። በጣም በተለይ ጴንጤዎች አይተህ ከሆነ ሰሞኑን፣ እኔ በሰሞኑን ነው ትንሽ ማየት የጀመርኩትና ምን ማለት ጀምረው ነበረ? አብረን እንሆናለን በቃ ለጋራ ጠላታችን የጠላታችን ጠላት የጠላት